እንትና ስትልን የምንወድህ የምንወድ የምናከብርህ ታማኝ ባለህበት እንዴት አለህ? ያው ተፍተ ተፍተ በመታየት በመሰማታችን አንተን በጣም ደስተኞች ነን። በጤጃችን በግሩፓችን ስም አክብሮታችንን ለመግለጽ እንወዳለን። ጥሩ ነው ያቀረበው ነገር በጣም ጥሩ ነው። እንደዚህ ግልጽኝነት የምሁራንን የዲያስፖራውን አስተሳሰብ እንደዚህ ጨምቆ በአንድ ሀሳብ ይዞ ወደ ተግበራ መግባት እይታዎች ቢኖሩ መልካም ነው። በቤጃጅ ስም ያለንን አስተያየት እና አመለካከት ምናልባት የሚቃረንም ካለ ይቅርታ ጋር አስቀምጠን ታማኝ ያቀረበውን ድጋሚ ለማቅረብ እንወዳለን። ትክክል ነው። አሁን ካለንበት አዘቅት ውስጥ ሀገራችን እንድትወጣ ከተፈለገ በመጀመሪያ የምንሰራቸው ነገሮች ይኖራሉና ዝም ብሎ ከወሬ በዘለለ ወደ ተግባር መግባትም ግድ ይለናል። በተለይ እነዚህ ለሴቶቻችን ክብር ብቻ አይደለም፣ ክብር ሰጠን፣ እውቅናም ሰጠን። ከእውቅናም ባለፈ ወደ ተግባር እንዲገቡ ግፊት ማድረግና እያንዳንዱ በሚገጥመችው ማነቆዎች ላይ በየአካባቢው በየስርዓቱ እገዛና ድጋፍ ያስፈልጋል። እስካሁን በፊት እውቅና ነፍገናቸዋል። እርቅ፣ ድርድር፣ ሽማግሌ እነዚህ አፈታቶች በየሰፈሩ በየአካባቢው ያሉ እንትኖች እነዚህ እሴቶቻችን እውቅና ተነፍጓቸዋል። አባቶቻችን እውቅና ተነፍጓቸዋል። ብዙ ደም አፋሰስ ያስቆሙ ነበረ። ብዙ ምክሮችን ሊለግሱን ነበረ። ብዙ ነገር ያስቆሙልን ነበረ። ለአባቶቻችንና ለነዚህ አካባቢያዊ ችግር መፍቻ እሴቶቻችን እውቅና ለመስጠታችንና ወደ ተግባር እንዳይገቡም እኛው እኛው የተማርኖች አካላት በመጫነ በማስቆማችን ተሰሚነት በማጣታቸው እነሱም ስራቸውን አቁሙ አለ። ለሴቶቻችን ክብር መስጠት እውቅና መስጠት ከዛም ባለፈ እንግዲህ ወደ ስርዓታቸው ገብተው ስርዓታቸውን እንዲያስፈጽሙ እገዛና ድጋፍ ማድረግ የተሻለ ይሆናል ብለን እናያስባለን። የጋም ህዝብ የወሰደውን በአንድ ወቅት እናስታውሳለን። ወደ ሁሉ አካባቢም ያሉ የችግር መፍቻ መንገዶች፣ ሴቶች ለምሳሌ ቁና የሚባሉ አካባቢ፣ ወደ ምዕራብ ወሎ ከላላ አካባቢ ያሉ እንደዚህ ዓይነት በጎጃም በሁሉም ቦታዎች አሉ። ይህንን ለሚፈጸሙ አካባቢ ሽማግሌዎችና እዚያ አካባቢ በየሁሉም ቦታዎች የራሳቸው ሴቶች ይኖራሉና ለእነዚህ ነገሮች ከእውቅና እና ክብር ባለፈ ሰዓቱን በትክክል እንዲያስፈጽሙ መንግሥት ድጋፍና ክትትልም እንዲያደርግና ነገሮችን ወደ ማፋሳሽነት ወደ እርቅና ወደ ሰላምነት ማምጣት ይቻላል። በሌላ በኩል የእምነት ተቋማት ላይ ቢሰራ እንጂ እንትን አለ አመለካከታት እንደ ቤጃችን የእምነት ተቋማት በየእምነት ቤቱ ጥሩ አስተምሮ ሊሰጡ ይገባል። በኢትዮጵያ ላይ የሚወረሩ የወረዱ መከራ የሚያስረሳና ይቅር የሚያስብል ልብ የሚሰብር አስተምሮ ምናልባት በሰው ላይ ወደ ፈጣሪ እንዲራራ እንዲለምን፣ ወደ አምላኩ እንዲለምንና እንዲታረቅ ኑሮ አስምሮ ጸልዮ በየመቱ ለምኖ ይቅር እንዲል ሁሉም ለጉን እንዲሽር የሚያደርግ አስተምሮ የምሁራን የመምህራን አስተምሮ ያስፈልጋል እና አባቶች አስተምሮ ያስፈልጋልና እዚያ ላይም ገዛው የመንግስት ገዛና ክትትል ቢያደርግ የሚል ሚዲያችን ታምናለች። በሌላ አነጋገር በሌላ እንትን ደግሞ መንግስት በራሱ የሚወስደው ብለን የምናምነው አገር ይኖራል። መንግስት ከጉልበተኝነት ከጦረኝነት አስተሳሰብ ሊወጣ ይገባል ብለን እናምናለን። በኢትዮጵያ ላይ ከወንድም ከወንድሙ ጦር ተማዞ መፍትሄ አናመጣም። ምናልባትም በሁለቱም ወገን እንቁ የሆኑ ኢትዮጵያን እናጣለን። ጀግና የሆኑ ኢትዮጵያ የምትፈልጋቸውን ሰዎች ከሁለቱም ወገን እናጣለን። ፈሪ ነው ፈሪ ይሸሻል፣ ወይ እጅ ይሰጣል። ጀግናው ፊት ለፊት ይጋጠማል። መንግስት እኔ ድሮን አለኝ፣ እኔ ታንክ አለኝ፣ ወንድሞቻችን ላይ ዛቻና እንድርጋሪውን አቁመን የጀብደኝነትና ማናለብኝነት አስተሳሰቦችን አስወግደን ወደ ድርድርና ወደ እርቅ የሚመጡበትን ነገሮች ሊያመቻች የሚል ፔጃችን አመለካከታለሁ በእርግጠኝነትም እነዚህ አይነት አስተሳሰቦች ተሸንፎ የሚያሸንፍበት አጋጣሚ ይበጣል ብለን እናምናለን እንግዲህ ይህንን ለመንግስት አንተ ካነሳው ጋር ተያይዘን ለመንግስት እንደ ጥቆማ ተጨማሪ እንገልጻለን በወገኖቻችን ሞት እውቅና ተነፍጓቸዋል ማለት መናገር ይህ እንኳን አንደኛው የትኛው ሚዲያ መንግስትን ጨምሮ እውቀና ሲሰጥ ያየነው የለም። በሞታቸው ለምሳሌ የተሳለቅ ነው ብለን ብሎም ይኖራል። ለሞቱ አካላት ሁሉም በየድርሻው እንግዲህ ወስዶ እርምጃም ካስፈለገ እንደየንትኑ አካላት እርምጃው እንዲወሰድ እና ቅጣት ቅጣት እንትን ብሎ እንደዚህ ነገሮች ለመጨረሻ ጊዜ እንዲቆሙ ይችላል። መንግስት ነገሮችን ወገን እንግዲህ ሞትና እልቂትን ወይም አንድን አማኝ በአንድን ብሄር የተለያዩ መሰረት ያደረጉ ግድያዎች ላይ መንግስት ተከታትሎ እንግዲህ የእርምት እርምጃዎች እንዲወስድና በቀጣይነትም እንደዚህ አይነት ነገሮች እንዳይቀጥሉ ተጽዕኖ እንዲያደርግ እንማጽናለን። በተለይ እነዚህ ዘመን ተሻጋሪ ናቸውና ባለጊዜዎቹ በዚህ ጊዜ እንደዚህ ያደረጉ፣ እንደዚህ ሆኑ፣ እንደዚህ አይነት ክብሪት እየጫሩ ይህን ወገን አስገደሉ፣ ይሄን የነ ተቋም እንዳስጨፈጨፉ የሚሉ ነገሮች ዘመን ተሻግረው የሆነውን ቢሆር የሆነ ግለሰብ ተወቃሽ ያደርጋሉና እነዚህ ነገሮች ላይ መንግስታት መሰጡ እንግዲህ ሕዝቦቻችን የሚሞቱ ወገኖቻችን አንደኛ ልብሳችን እንዲታደግልን ጥሪያችንን እናስተላልፋለን። በመጨረሻ ሂጃችን ታማኝ የገለጽከውን ደግፋ ታወራለች። እውነት ነው። ኦፕን ማይንድነስ ያስፈልጋል። ውይይትና አሳታፊነት ሰፍኖ መንግስትን በቀጥታ እንዲያስቆረውና ኑራውን አሳትፎ ይህ የሚባሉ መረጃዎችን አጠናቅሮ ምናልባትም ወደ ተግባር የሚገባበትን አጋጣሚ ይፈጥር ጥሩ ነው። ከአንድ ሰው ሁለት ሶስት ሰው የተለየ አመለካከት ይኖራል። የተለየ አስተምሮ ይኖራል። የተለየ ግባት ይሰጣል። እና እነዚያ ነገሮች የቀጥታ ውይይት ተፈጥሮ ማህበረሰባችን የልቡን እንትን ብሎ ገልጾ እነዚያን ነገሮች መፍታት ችግሮችን ፈጥቶ ቀጣይ ከልብ እያመሰገን የታማኝን እንግዲህ ሀሳብ በዚሁ አብረን ጨምረን እናሳትፋለን፣ አስተላልፋለን። ጠናስልኝ። ይህን ፕሮግራም ለምትከታተሉ ኢትዮጵያውያን በሙሉ መጀመሪያ የአክብሮት ሰላምታዬን አቀርባለሁ። ዛሬ መልእክቴን ለማቅረብ ስወስን መጀመሪያ አሁን ስታዩኝ ወይም ድምጼን ስሰሙ በአእምሯችሁ የሚመላለሱ ጥያቄዎች እንዳሉ እረዳለሁ። ምክንያቱም ላለፉት የሚቀጥለው ፌብሩዋሪ 14 አንድ ዓመት ይሆነኛል ከአገሬ ከወጣ። በዚህ ጊዜ ውስጥ ምንም ስላልተናገርኩ በዛ ምክንያት ብዙ አስተያየቶች ደርሰውኛል። እንግዲህ ያን ሳላጠራ ወደ ዋናው ሀሳቤ ብሄድ የሚቀጥለው ዋናውን ሀሳቤን እንዳያጨልምብኝ ስለፈራው አንዳንድ ነገር ብዬ መልእክቴን አስተላልፋለሁ እና ትዕግስታችሁን እጠይቃለሁ። አብዛኞቻችሁ ታቁኛላችሁ ብዬ በማስበው ደረጃ ለኢትዮጵያ ያለኝን እኔ እንደ አንድ ዜጋ የሚሰማኝን እችላለሁ የምለውን ሁሉ ለማድረግ ስሞክር ቆይቻለሁ። በመጨረሻም በኢትዮጵያ ውስጥ በተነሳው ጦርነት ላደርግ የምችለውን ሁሉ አደርጋለሁ ብዬ ሄጄ የምችለውን አድርጌ በአጋጣሚ ደግሞ ሶስት ወር ተኩል ስቆይ መንግስት አመራር እስከ ተራው ገበሬ የማነጋገር እድል አግኝቻለሁ። ከዛ አልፎ በጦርነት ውስጥ ያልተቀበረ ሬሳ አይቻለሁ። የተደፈሩ ሴቶችን አግኝቻለሁ። ወላጅ ያጡ ህፃናትን አነጋግሬያለሁ። በሀገር ውስጥ ያለውን ችግር በአይኔ ለመረዳት ችያለሁ። በብሔር ፖለቲካ አገሪቷ የገባችበትን ምስቅልቅል በሙሉ ተረዳሁ። አቅሜን ለካሁ። ይቺ ሀገር ከዚህ እንዴት ትወጣለች የሚለው ለእኔ ትልቅ ፈተና ነበር። ትንሽ ማሰብ ይጠይቃል። እንዴት ባደርግ ይሻላል ብዬ ወደ አሜሪካ የተመለስኩት ፌብሩዋሪ 14 ቀን፣ እዚህ የገባሁት ፌብሩዋሪ 15 ነው። ገባሁ፣ ትንሽ ጊዜ ለማሰብ ሞከርኩ። በተለያየ ምክንያት የተሰባሰቡ ኢትዮጵያውያንንም ከሰባት ያላነሱ ስብስቦችን አነጋገርኩ ምን ይሻላል በሚል። በአብዛኛው ያገኘሁት ምላሽ ብሔርተኛ ሆኜ ካልወጣሁ በቀር ከዚህ በኋላ ዋጋ እንደሌለው ነው ያስረዱኝ። ኢትዮጵያ ውስጥ ያለው ስርዓትነት ብሔርተኝነት በብሔርተኝነት ደግሞ የተገነባው የሁሉም ክልል ልዩ ኃይል ታጥቆ የተማረበት ሰነድ ወይም ደግሞ ለልዩ ኃይልነት የበቃበትን ሳስበው የሀገሬ ሁኔታ የበለጠ አሳሰበኝ። ለውጡ እንዴት መጣ ምናምን ዛሬ ጊዜያችሁን በሱ አላጠፋም ግን በዚህ ውስጥ እያለሁ ነው እንግዲህ የተለያዩ በነገራችን ላይ ፌስቡክ ወደ 750 ሺ ተከታይ አለኝ ከዚህ ውስጥ አንድ ሺው አክቲቭ ሆኖ ሀሳብ ቢያካፍለኝ ወይም መልእክት ቢልክልኝ እንኳን አንድ ሺ ብዙ ነው። ከተረዳሁት መልእክት ውስጥ ዝምታዬ በጥቅም ተገዝቼ መሬት ተሰጥቶኝ ቤት ተሰጥቶኝ ለጥቅም ብዬ ዝም እንዳልኩ ከብዙ አቅጣጫ ሰማሁ። ከዛ ባለፈ ደግሞ ስማግጥ ተይዤ ቪዲዮውን የኢትዮጵያ መንግስት ስለያዘብኝ ኢትዮጵያ መንግስት ስለያዘብኝ ዝም እንድል እንዳዘዘኝ ሁሉ ሰማሁ። ብዙ ብዙ ብዙ አልባልታ ሰማሁ። አንድ ማረጋገጥላችሁ ነገር ኢትዮጵያን የምወዳት የተወለድኩባት፣ ያደግኩባት፣ ስነልቦና የገነባሁባት፣ ማንነቴ ሀገሬ ኢትዮጵያን በጥቅም የምሸጥ ሰው አይደለሁም። ይሄን ደግሞ እንድትወዱኝ እንድታመሰግኑኝ እንድታጨበጭቡልኝ ስል ያዝኩት አቋም አይደለም። ምኖርበት ይሄ ነው። ከዚህ በኋላ ከማንም ምንም የምፈልግም ሰው አይደለሁም። ቀሪው እድሜ እግዚአብሔር ነው እንግዲህ ሁሉንም የሚያደርገውና ምን እንዳይቀርብኝ ነው። በቁራሽ መሬትና ጥቅም ልሸጥ የምችል ሰው ተደርግ የመታሰቤ አበሳጭቶኛል። ሳልናገር አላልፍም። ይሄንን ሌላው የምትሉት አይነት ቪዲዮ ካለ መንግስት ዛሬ በይፋ እንዲለቀው ጥሪ ያቀርብለታሉ። ስለዚህ አንዳንዴ ለካ ዝም ማለት አለመስራት ምንም አያስደርግም። በዝምታያ ውስጥ አንዱ ያገኘሁት ማንም ስለ እኔ ከዚህ በኋላ እንደማይጨነቅ ስለተረዳሁ ሰላም አግኝቻለሁ። ሆኖም ግን ዛሬ ሆኖም ግን ዛሬ በኢትዮጵያ መሰረት በሆነችው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ መንግስትና ዶክተር አብይ የወሰዱት አቋም ሁለቱን ነጥዬ የተናገርኩበት ምክንያት መንግስት የሚለው የመንግስት ጥበቃ፣ የመንግስት ወታደር፣ የመንግስት ጣልቃ ገብነት በይፋ ይታያል። ይህንኑ ራሳቸው ጠቅላይ ሚኒስትሩ ወጥተው ሁለት ሲኖዶስ እንዳለ አርገው በቋንቋ የመዘመር ያለመዘመር አርገው ያልተባለውን እንደተባለ አድርገው እንደ አንድ ተከራካሪ ሆነው በመምጣታቸው የእሳቸውም አቋም ግልጽ ስለሆነ ለሁለቱ ነው ጥሬ። ስለዚህ በተለያየ ምክንያት ላለፈው አርባ ዓመት ብሔርተኝነትም በኢትዮጵያ መሬት ያስያዘው ኃይል ሌላ ቢሆንም ትለውጡት አላችሁ በሚል ሁላችንም በተለይ ዶክተር አብይ እግር ስር ድረስ የወደድኩት እኔ ለኢትዮጵያ እኛ እንለው የነበረውን ስላሉንና የመገዳደል አዙሪት ቆሞ በዕርቅ በይቅርታ ወደፊት እንራመዳለን ሲሉን ይሄን ነው የምንፈልገው በሚል ነው። ባለፈው የሱ የስልጣን ዘመን ትናንት እና ሰፋ ማሩ ሲገደሉ እየወጣን በእያንዳንዱ ነፍስ ላይ እንጮህ ነበር። ዛሬ በመቶ ስታደርጉት ሞትን አለማመዳችሁ፣ በወር በ15 ቀን ሰዎች ሲታረዱ በዚህ ላይ ተነስተው የሚሰጡ አስተያየት ደግሞ እልህ የያዘዎት ይመስላል። እልህ ከማን ጋር? እልህ ከማን ጋር? ለምን? በነገራችን ላይ ይሄ ለውጥ እንዲመጣ በዘመናት የተገፋ መስዋዕትነት በብዙ ሰዎች መስዋዕትነት የመጣ ለውጥ እንጂ እንደተባለው የጥቂት ቡድኖች ከኢህአዴግ ውስጥ ወታችሁ ያመጣችሁት አይደለም። ብዙ ሰዎች ህይወት መስዋዕትነት ከፍለውበታል። ከዛም በኋላ ደንቢ ዶሎ እና ልጅዋ ሬሳ ላይ የተቀመጠችው እናት፣ ጎንደር ኮሎኔል ደመቀን ሊይዙ በሄዱ የዋ ወታደሮች ምት ህዝቡ አመፁ ሲቀጣጠል ከውጭ ኢትዮጵያዊ በአንድ ልብ በአንድ መንፈስ ተነስቶ ለውጡን ሲጠይቅ ከውስጥ መጣችሁ ስለዚህ ለውጥ በለውጥ የታደልነው ነው ከእናንተ የተሰጠን ሳይሆን ታግለን መስዋዕትነት ክፍልን ያመጣነው ለውጥ ነው ለዚህ ደግሞ ምስጋና ሰተን አክብረን አድርጎ የተባልነው ሁሉ ለማድረግ ስንወስን እል ከኢትዮጵያ ህዝብ ጋር በእውነት ተገቢ ነው ስለዚህ በአጭሩ የዛሬ መልእክቴ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማፍረስ የሄዳችሁበት መንገድ አያዋጣም። እርቅና ሰላም ሁሉም ኢትዮጵያ ይፈልጋል። እርቅና ሰላም ዶክተር አብይ እርቅና ሰላም፣ ህግ ይከበር የተለያዩ ናቸው። የቤተክርስቲያኗ ህግ ሲጣስ እንደ መሪ ህግ ማስጠበቅ ሲገባው የወሰዱት አቋም ግን የለየለት ከቤተ ክርስቲያኗ ህግ የተጻረረ ስለሆነ ሽማግሌ ከመላክ ይልቅ እንደ ሰለጠነ መሪ ቤተ ክርስቲያኗን ሁኔታው ወደ ነበረበት ወደ ቤተ ክርስቲያኗ ጉዳይ በራሷ እንድትፈታ እድል መስጠት ነው። በሌላ በኩል ግን ምናልባት ምናልባት ስልጣን መጥፎ ስለሆነ በህዝቡ ላይ ያለውት ስሜት ተቀይሮ ከሆነ ማየት የሚችሉት ስልሳ ሚሊዮን የማያንስ አሁን ለጊዜው ዳታው በእጅ ስለሌለ በግምት ነው የምናገረው። ሚሊዮን አያስፈልግም፣ 100 ሺህ ኢትዮጵያዊ ለውጥ ማምጣት ይችላል። ስለዚህ ሳይረፍ ሳይረፍድ ሌላ ጊዜ ሄደው ቤተ ክርስቲያን አባቶች ጋር እግራቸውን ስመው ፍቅር እንዳሳዩት ዛሬም ሄደው ጉልበታቸውን ስሞ ይቅርታ ጠይቀው ይህን ነገር መፍትሄ እንዲያቆሙለት የሚያደርጉት ደግሞ ቤተክርስቲያን የራሷን ሕግ በራሷ እንድትፈጽም መፍቀድ ነው። ወታደሮቹ በየቤተክርስቲያኑ እየሄዱ የሚያደርጉትን እንዲያስቆሙ አደራ አደራ ላለው። በተረፈ ኢትዮጵያውያን ወገኖቼ ብሔርተኝነት፣ በኢትዮጵያ ውስጥ ያመጣውን አይታችሁታል። መልክቴ ለመላው ኢትዮጵያዊ ነው። ህዋት የሚባለው ቡድን በብሔርተኝነት ተደራጅቶ በብሔርተኝነት አድጎ በብሔርተኝነት ያመጣውን መዘዝ እና መከራ በአይናችን አይተናል። ብሔርተኝነት መጨረሻው ይሄ ነው። ስለዚህ ከዚህ ካልወጣን አደጋ አለ። ይሄንን ሰላሳ ዓመት ስናገር ነበር። ይሄ ህገ መንግስት በብሔር ያደራጀን ህገ መንግስት ካልተቀየረ ኢትዮጵያን ይዟት ይጠፋል ስንል ሁላችንም እንጠፋለን ማለት ነው ብዙ ስለሆን በጣም ጥቂት ስለሆን ምናምን አይደለም። ይሄ ህገ መንግስት የመጥፊያችን ምልክት ነው። አሁንኑ አስቸኳይ መንግስት እንደሌሎቹ ፕሮጀክቶቹ እዚህ ላይ ትኩረት ሰጥቶ ለውጥ የሚመጣበትን መንገድ እንዲያመቻች። ኢትዮጵያንም በብሔርተኝነት የትም ልንደርስ አንችልም። አንደኛው ችግር በሁለቱ በብሔርም በኢትዮጵያም እያሉ መጫወት ነው፣ አንዱ አደጋ ግልጽ አድርገን ከዛ መንፈስ ውስጥ ካልወጣን በቀር እኔ በየሳምንቱ በሚመጣ አደጋ ሁል ጊዜ እያለቀስ ልንቀጥል አንችልም። ይቀጥላል። ምናልባት አንድ ሳምንት 15 15 ቀን ግድያ ቆሞ ሊሆን ይችላል። የዛሬ ሳምንት ሊቀጥል ይችላል። መንግስት ተደጋግሞ ተነግሮት ተነግሮት ይሄን ማስቆም አልቻለም። ስለዚህ እንደ ኢትዮጵያዊ ጠንክረን ከቆምን በየቤቱ አኩርፎ የተቀመጠው ኢትዮጵያዊ ሁሉ እንደ ቀድሞ ወደ ኢትዮጵያዊነት ተመልሶ ኢትዮጵያ ላድን ካለ መለወጥ እንችላለን። ድሮም ማንም መቶ አልታገለልንም? ዛሬም እኛ ነን ባለቤቶቹ ብለን ከተነሳን ይሄን ለውጥ ማምጣት እንችላለን። ስለዚህ አየሩን፣ ሚዲያውን፣ አገሩን ብሔርተኞች ስለወረሩት ኢትዮጵያዊያኖች አንገት ደፍተን አገራችን ስትፈርስ ማየት የለብንም እኛ ብዙ ነን ኢትዮጵያዊ ኃይል ዶክተር አብይ ከመጣ በኋላ ስለተበተነ ብሔርተኞች ያሸነፉ ስለመሰላቸው ነው። መሪ ሲኖር ይሄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመሪዎቿ በአባቶቻችን እየተመራ ስንት ህዝብ እንደተንቀሳቀሰ አይተናል። ኢትዮጵያዊነትን ለማንቀሳቀስ የምትፈልጉ ኢትዮጵያን ዛሬ እንነጋገር፣ እንገናኝ። በኢትዮጵያዊነት ተያይዘን ይሄን አጥፊ የሆነ ስርዓት ቀይረን የእኩልነት ሀገር እንድትሆን አብረን እንቁም፣ እንነጋገር። ኢትዮጵያዊነትን ለማስቀጠልና ለማስመለስ የሚደረግ ትግል ካለ ዛሬም ከፊት እገኛለሁ። በተረፈ አባቶቻችን በሚሰጡን ምክር የቅዱስ ሲኖዶስን ትእዛዝ ተቀብለን ቤተ ክርስቲያናችንን እናድናለን። እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት አማኝ የአባቶቼን ትእዛዝ እቀበላለሁ፣ ፈጽማለሁ። በሌላ በኩል እንዳንድ ኢትዮጵያዊ ከሙስሊም ወንድሞቼ ጋር አብሬ እንድቆም ሁሉም ኢትዮጵያዊ ለቤተ ክርስቲያኗ መብት አብሮ እንዲቆም ጥሬን አስተላልፋለሁ። ለተለያዩ የእምነት አስተማሪዎች አጭር መልእክት አለኝ። በተለያየ እምነት ያላችሁ እንደ ሀገር እንድንኖር በሚደከምበት በአሁኑ ሰዓት የግል እምነታችሁን ለማሳደግ በሚል ብቻ በሌላው ላይ የምታደርጉት ጥላቻ ንግግር አገር ያፈርሳል። በክርስቶስ የምታምኑ ክርስቶስ እርስ በርስ እንድንጋደል ያስተማረበት ቦታና ጊዜ የለምና እውነት የእሱ ተከታይ ከሆናችሁ ይህንን አቁማችሁ እንደ ሰው የምንኖርባት ሀገር እንድትሆን ወደ ልቦናችሁ እንድትመለሱ ጥሪ ያቀርባለሁ። ኢትዮጵያ በዘመኗ በታሪኳ ብዙ ፈተና ገጥሟታል። ፈተናውን በልጆቿ ኃይል በእግዚአብሔር እርዳታ አልፈዋለች። ዛሬም ልጆቿ ከተደማመጥ ከተነጋገርን፣ ከሰከን እናልፈዋለን። ስለዚህ ልባችንን ቅን አድርገን አምላካችንን እየለመን በኢትዮጵያዊነት አብረን መኖር እንድንችል የሚያስችለንን ትግል ለመጀመር በጋራ እንንቀሳቀስ። ኢትዮጵያን ሕዝቧን እግዚአብሔር ይመርክ። አመሰግናለሁ።